ሳሮን እራሷ ባጠመደችው ወጥመድ እራሷ ዘው ብላ ገባችበት። ሳሮን እንግዲህ ሰዎቹን አግታቸዋለች። ነገር ግን የታገተው የሩት ወንድም የእህቷ ልጅ እንደጠፋ ነበረ። ግን ቢታገትም ደስ የሚለው ነገር አጣርተው ይለቁታል። ነገር ግን እሱ ቢታገት የእህቱን ልጅ አግኝቷል። የእህቱ ልጅ ሩትም ወንድሜ ቢታገትም ግን ደግሞ የእህቴ ልጅ አግኝቶታል ስለዚህ ራሱ አንድ አማራጭ ነው አለች ሩት ሳሮንን እየተከታተለች ነበረ ሳሮንም ሩትን ትከታተላታለች እናም ሩት ሰተት ብላ ሳሮን ስራ ቦታ ሄደች ነገር ግን ሳሮን ደረሰችባት ከዛም ለምንድን ነው ከኋላ የሆነ ነገር እያደረግሽ እንደሆነም አቃለው ስትላትም እህቴ እኔ ለአንቺ በማሰብ ስትጨናነቂ ስላየውኝ የስራ ቦታ ያሉ ሰዎችን ምን እያደረጓት ነው ብዬ ሄጄ ማጣራት ነበረብኝ። ነገር ግን አገቱኝ፣ ምን ላድርግ? ከዛም አንቺን እህቴን አሳልፌ የሰጠው አሳልፌ የሰጠውበትን ምክንያት አንቺንና ዳዊትን ብቻ ሳይሆን እናቴን እንደሚጎዷት ሲነግሩኝ ነው አለቻት። ከዛ በቀላሉ ሳሮን አመነች ግን ውሸቷን ነው የሚመስለኝ። እንደኔ አምናት አይመስለኝም። ሳሚ ደግሞ የህይወትን ልጅ አገኛት። ከዛም ሲነግራት ህይወት ማመን አቃታት። ከዛም ልታምነው አልቻለችም። መቼም እንደማታምኝ አውቃለሁ፣ ግን ደግሞ ልጅሽን አምጥቼ አሳቅፈሻለሁ አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ማለት ነው። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል። ባለፈ ሩት ሳሮንን እየተከታተለቻት ሳሮንም ሩትን እየተከታተለቻት ነበረ፣ በጨለማ ማለት ነው። ያለቀው ፓርቱ ዛሬ ደግሞ እንግዲህ ሳሮን ሩትን ደረሰችባት። ነገር ግን ብትደርስባትም ሳሮን የሩትን ወንድም አግታዋለች። እናም ወንድሟ መሆኑን አታቅምም። እናም በማገቷ ደግሞ ሳሮን ራሷ ያጠመደችው ወጥመድ ውስጥ ራሷ ዘው ብላ ገብታለች። አሁን እየተናደደች ነው። አማራጭ አጣለች። ከዛም ሩት ስታቅባት መላ ፈጠረች። ሩት የትንሽ አዋቂ ጀግና ማለት ነው። ከዛም ወንድሜ መታገቱ ቢያሳስበኝም ግን ደግሞ የእህቴን ልጅ ማግኘቱ እጅግ ከምንም በላይ ደስ ብሎኛል አለች። ምክንያቱም ሳሮን ህፃኑን የሩትን እህት ልጅ ይዛባቸው ነበረ። እሷም ወንድሟን ፍለጋ ወጥተው ነው። ከዛም ነገር ግን አወቀችብኝ፣ ግን እንደምንም ብዬ አሳምናታለሁ። ከዛ ቤት የህይወት ልጅ ሳላሳቅፏትማ አጊቼ፣ ሳሮን ደግሞ ወንጀሏ ተጋልጾ እስር ቤት ሳትወረወር በፍጹም አልወጣም። እንደምንም ብዬ ማሳመን አለብኝ አለች። ከዛም እቤት ሄደች። አይነሽና ፍጠሽ መጣሽ፣ ደግሞ እየጠበኩሽ ነበር አለቻት። ሳሮን እህቴ፣ አውቃለሁ ትልቅ ጥፋት አጥፍቻለሁ። ይቅርታ ራሱ ለኔን ከምንም በላይ ከባድ እንደሆነ አውቃለሁ። ግን ደግሞ ሰዎቹ አግተው አስፈራሩኝ። አንችና ዳዊት ብቻ ሳይ ሳኮኑ እናቴንም እንደሚጎዱብኝ አወኩኝ። ግን ደግሞ አንቺን እህቴን አሳልፌ ሰጠሁሽ አለቻት። ጠላቶቼ ብዙ ናቸው። እኔም ገምቼ ነበረ፣ ያለ ምክንያት እንደዛ እንደማታደርጊ ገምቼ ነበር። ጠላቶቼ ብዙ ናቸው፣ ስለዚህ በቃ አይዞሽ አለቻት። በቃ እቲ አሁን አምንሽ አለቻት። ለምንድን ነው ማላምንሽ? ይህን ነገር እኮ እንደማ ጠላቶቼ ብዙ እንደሆኑና በቤተሰቦች እንደሚመጡ አውቅ ነበረ፣ ስለዚህ ጀግናዋ እህቴ የኔ ታናሽ እህት ሆነሽ ለቤተሰቦችሽ እንደማትደራደሪና ዋጋ መክፈል እንደምትችይም በዚሁ አረጋግጫለሁ አለቻት እህቴ አመሰግናለሁ ግን ይህን ስራ ተይ የሆነ ነገር ያደርጉሻል አለቻት በፍጹም አታስቢ እኔ ምንም አልሆንም እኔ ጀግና እህትሽ አለች ከዛም በጣም ደስ ብሎኛል ግን ለምን አተዩ ወይም ደግሞ በቃ ሁሉንም ነገር ብቻሽን ከምትዋጪ እኔም እየመጣሁ ሁለት ጊዜ ስትላት አይ ችግር የለውም አለች። በጣም ይገርማል። አሁን ደግሞ ሳሚ የህይወትን ልጅ እያፈላለገ ነው። ከዛም ህይወት ደግሞ ትከዝ ብላ እያለቀሰች መጣ። ህይወት፣ ሁልጊዜ መተከዝ ማልቀስ፣ ማዘን አይሰለችሽም? አላት እና ምን አማራጭ አለኝ አለችው። እና በማልቀስ ምንድን ነው የሚመጣው? በቃ ፈታ በይ ደስተኛ ለመሆን ሞክሬ፣ አላት ምን የሚያስደስትና ምን ፈታ የሚያደርግ ነገር አለና ነው የምደሰተው አለችው። ከዛም ይኸውልሽ፣ ህይወት አላት አለችው። ልጃችንን በቅርቡ እናገኛታለን፣ ልጃችን ያለችበት ቦታ አውቃለሁ አላት። አላምንም እባክህ አለችው። አንቺ እንደማታምኚ አውቃለሁ ግን ደግሞ እመኝ ልጃችን አለች ያለችበትን ቦታ አውቅ ያለሁ አላት። ባክ እያቀለድክ ነው ሙርት ይዛለ አይደል አለችው። በፍጹም አይደለም ከፈለግሽ ፎቶ አላሳየሽ ብሎ ፎቶዋን አሳያት። ከዛም ማመናቃታት ምን አለችው? አዎ ይሄ ነገር የሚሆነው ደግሞ አንቺ ለማንም ሰው ማውራት የለብሽም በፍጹም እንዳታወሪ አላት። ከዛም ምን አለች አዎ፣ እዚህ ቤት ማንም ማወቅ የለበትም። ልጃችንን ከታገተችበት አምጥተን ይፋ እስከሚወጣ ድረስ ለማንም ትንፍሽ እንዳትይ፣ ስለዚህ አላት። እኔ ለምንህም እኔ ለምንህም እያለች መጫ ጀመረ። እጭ አንቺ ደግሞ አይገባሽም እንዴ በቃ ነገርኩሽ፣ አላት። ከዛም ትንፈሽ የካልሽ ግን እቅዴን ታበላሽብኛለሽ፣ አለች። ለም፣ አላት ለማንም አልናገር ብላ ሄዳ ጥምጥም አለችበት ሩት ሩት ደግሞ እየተከታተለቻቸው ነበረ። ከዛም ብቅ አለች። ከዛም ኦ ምንድን ነው ሩት፣ ሂዊ ምን ተገይቶ ነው እንደዚህ ሳቅ በሳቅ የወርሽው አለቻት። ይሁና አዲስ ነገር አለች። ከዛ ሳሚ እሱ እንዳትናገሬ አላት። ኦ በእኔ እያለሁኝ በምልክት ማውራት ጀምራችሁ አለችው። አይ እንደዛ አይደለም ግን አዲስ ነገር አግቼ ነው። ምንድን ነው እሱ? አለች አሁን አልነግርሽም፣ ሌላ ጊዜ አለቻት። እሺ አለች። የተጠቃቀፋችሁ በዝም ብል ኖርማ የተቃቀፍ ነው፣ አንቺ እንዳሰብሸው አይደለም አለች። እኔ እንደሱ መቻልኩኝ አለች። ሩት ከዛም እዚህ ቤት ያሉ ሰዎች በሙሉ የሚያስቡት በተቃራኒ ነው፣ ለዛ ነው አለ ሳሚ። አይ እንደሱ አላልኩም። አልጨረሳችሁም መሰል ጨርሱ ብላ ገባች። ከዛም እኔ ስራ አለብኝ አለችው። ከዛም ገባች። ሂዊ ሂዊ ደስ ብሏት እየዘፈነች ነበረ። ከዛም ስለ ደስታ ነው ዘፈኑ። እንደዛ እየዘፈነች እያለ በእጅ አገኘኋት እያለች እያለ እና ዳዊት መጣ። ሄይ እንዳታቋርጩ እንዳታቋርጩ፣ አላት። ኧረ እባክህ አለችው። እውነት እንዳታቋርጩ ሲላት፣ ዘፈነችለት። ድገሚው እስኪ አላት። ደግማ ዘፈነችለት። ይህ እኮ ታዲያ ዋው፣ ድምጽሽ የሌለ ነው። እዚህ ሙዚቀኞች ነን እያሉ ጆሯችንን ከሚያዝጉት ይልቅ ያንቺ እመኝኝ ሁለት እጅ ይበልጣል አለና ጨበጨበላት። አይደል አለችው። አዎ አረ እባክህ ስራ አለብኝ። ሳሮን ከመጣይ ሌላ ችግር ነው የሚፈጠረው አለችው። እሺ አሁን ድገሚልኝ አላት። አይ እንግዲህ ለዳግመኝ ሌላ ዘፈን ሲላትም፣ ለዳግመኛው መድረክ ላይ ወጥቼ ካልሆነ በፍጹም አልዘፍንልም አለችው። እመኝኝ እኔ ደግሞ እዚሁ ክችን ነው መድረኩን ማመጣልሽ አላት ተቀላለዱ አንተ ጋብዘኝ አለችው ከዛ ሱም አያ በለው ብለው እያለ ዘፈነላት እየዘፈነላት እያለ ሳሮን መጣች ምን እያደረክ ነው አለችው ከዛም እህቴ ይመጣሽ አላት ከዛም ከዳዊት ጋር ተጣሉ ጥሏት ወጣ ከዛም ወንድሜን ምን እያረግሽው ነው አለቻት አበደ እኮ በቃ ልጁ ልጁ ያበደ ነው አለች። እረ ምንም አለችና ስራን መስራት ጀመረች። ከወንድሜ ጋር ያለሽን ቅርርቡነት አቁሚ ብያል ነበር አለች። ዳዊት እህቴ አርፈሽ ተቀመጪ ለምንድነው እንደዚ የምትወኘው? አላት እየተቆጣ። አይነ ጭራሽ ውጣ ከዚህ አለችው። ተናዶ ወጣ። ከዛም ሩት ደግሞ እህቴ እንዴት ዋልሽ? አለች አደናው እያለሁ እንደንሽ የእኔ ትንሽ አለች። ስራ ውስጥ እንዴት ነው ከሰዎች ውስጥ ጋር ስትላትም፣ ጥሩ ነው አሪፍ ነው አለች። ከዛም እሽ ብላ ዳዊት ሳሎን ቁጭ ብሎ ተክዞ ነበረ። ከዛም ምንነ ነው አለችው ደግሞ፣ ከሳሮን ጋር ምንድነው ያጣላቸው ስትለውም፣ ሳሮን ሌላ ሰው እየሆነችብኝ ነው በተለይ ከይዊ ጋር ያለው ነገር አለችው አላት። ይውልህ ወንድሜ ሳሮን የምሰራው ስራ ስራ ቦታ ችግር አለ መሰለኝ። ምክንያቱም ከሳሚ ጋር ሲጭቃጭቁ ሰምቻለኝ። ስራዋን ቦታ ሄደን ቼክ ማድረግ ይገባናል ብዬ አስባለሁ። ምክንያቱም ሳሚ ጋር ባለፈ ራሱ የምትሰሪው ስራ ህገ ወጥ ነው፣ ሰዎች በህገ ወጥ እየሰራች እያሉ እየከሰሱ ነው፣ ገንዘቡን ደግሞ ከየት ነው የምታመጭው ብሏል እያላት ሲጣሉ ነበር አለችው ኦ ልክ ነሽ ስለዚህ ስራ ቦታዋን ሂደህ ማጣራት አለብህ አለችው እሺ ነገ ውኑ ሄጅ ነው ማጣራው አለ ዳዊት ከዛም ስራ ቦታዋ ሄዶ አጣርቶ መጥቶ እንዳለ ህግ ወጥ እንደሆነና ህፃን ልጆችን የምሰራ እንደሆነ ተረድቶ መጣ መጥቶ ሲጠይቃት ኦ ሌላ ሰው ከምጠይቅን የራሴን አትጠይቀኝም አለችው ደህና ነሽ ግን የሰሞኑ ሁኔታሽ እኮ ትክክል አይደለም ሲላትም ደህና ነኝ ምንም ነገር የለም አለችው እና ታዲያ ምንድን ነው እንደዚህ የሚያደርገች አላት ምን አደረግኩ አለችው እና ያ ሁሉ ሰው በሐሰት እየከሰሰች ነው አላት ጥላቶቼ ብዙ ናቸው ብዬሃለሁ አይደለም አንድ አንተ ነበርክ የቀረኸው ሁላችሁም ወደ አንተም ተጨመርክ አለችው እህቴ እውነቱን አጣርቼ ሌላ እውነት እንደጠረጠርኩት ከሆነ እመኝኝ እኔ ራሴ ነኝ ፖሊስ አምጥቼ እማንጠለጥልሽ አላት። ከዛ ው ፈራሁ አለችው። ከዛም ዳዊት ጥሏት ሄደ። እሳሎን ደግሞ ሳሚና ህወይ ቁጭ ብለዋል። እውልሽ ከዚ ቤት ውጪ የምትፈልጊውን ነገር በሙሉ እኔ የቤኪራይም እረዳሻለሁ። እዚህ ቤት ለምንድነው የማትወጪው አላት። ከዛም ሳሮን ባደረገችው አሁን ላይ ችግር ውስጥ ነው። ከእኔ ይበልጥ እኔን አላምንህም እምትይ ከሆነ አስር ጊዜ አጨቅጭቅኝ። ከእኔ ይበልጥ ሳሮንን ተጠንቀቂያት አላት። በእርግጥ ሳሮን በምታደርጋቸው ነገሮች በሙሉ አልቀየማትም እና አልጠላትምም አለችው። እንግዳስ እራስሽን ጠብቂ። ከዚ ቤት ውጪ የምትፈልጊውን ነገር በሙሉ እኔ አሟላልሻ አለው አላት። ከዛ ዳዊት መጣ። ምን አንተ ማን ስለሆንክ ነው? አንተ መቼ ለሰው ጥሩ ነገር ሆኖ ነው እንትን የምትላት ከዚህ ቤት እንድትወጣ የምታደርጋት አለው። አቧንተ ዝም በል እባክህ አለ። ከዛም ያለፈ ማንነት አንድ ይዘህ ስጨቀጭቅ ትኖራለህ እንደ አርፌ ተቀመጥ አለው። አዎ ከዛም የራስ ጉዳይ ከቻልክ ግን ይዛት ብትወጣ እሺ ካለች ጥሩ ነው ብዬ አስባለሁ አለ ዳዊትም ተወጣችም እኔናሷ፣ እሷ ቤት ተከራይቼ ነው ማኖራት አለው። ከዛ እሺ ይመቻች ብሎ ሳሚ ወጣ። ህይወትና ዳዊት ወጭ እንዳሉ፣ ዳዊት ህይዊ አላት፣ ወዬ ከዚህ ቤት መውጣት ትፈልጊያለሽ አለ። አልፈልግም አለችው። ከዛ እናት አይደለ ምንድነው ውጭ የሚል ስላትም፣ ያው በሳሮን ጸብ ምክንያት ነው አለችው። እሱ ልክ ነሽ፣ ግን ቢሆንም ይህን ሰው ያትመኝ አላት። እሺ ብላ ጥላ ወጣች። ደግሞ አሁን ምን የሚያስቀይም ነገር ተናግሬ ያሉ እንደዚህ ተቆጥታ የምትወጣው? አለ ሲቀጥል። ደግሞ አሁን ከባድ ነገር ነው ሳሮን እየተበሳጨች ትገኛለች። ሂዊን መስኮት ክላሷን መስታወት እየወለጎለች እያለ ዘው ብላ ገብታ ውጭ ከዚህ አለቻት። እሺ እወጣለሁ፣ ምንነሽ ነው ሰላም ነሽ? ውጭ አልኩሽ አደለ አለቻት። ሂዊን ከወጣች በኋላ ራሴ ባጠመድኩት ወጥመድ ራሴ ገባው የ ታገተው ህፃን ልጅ ወንድሙ ተገኘ፣ ከቤተሰቦች ጋር ተገናኘ። ምንድን ነው ማድረግ ያለብኝ እያለች መጨነቅ ጀመረች። አይገርምም እንግዲህ። ሩትም ሳሚን እየተከታተለችው ነው። የህይወት ልጅ እንዳገኛትና እየተከታተለ መሆኑን እያወቀች እንደሆነ ደውላ ነገረች። ወንድሜስ እንዴት ነው ብላም ነገረቻቸው። ቦታውን ታውቂያለሽ ወይ ብለው ሲነግሯትም አላቅም አለች። ግን ልጅቷን አግኝቷታል ብላ መለሰች። አሁን ምንድን ነው አይገርምም። እናም ሩት ህይወት ደግሞ በጣም ተገርማለች። ሳሚ ስለ እነሱ እያሰበ መሆኑን ስትረዳ አንተ ስለኛ ታስባለህ አለችው። ለምንድን ነው ማላስበው? እኔኮ እንጃ አለችው። የሰው ልጅ ዛሬ ብዙ ጊዜ ይቀያየራል፣ ከመልካምነት ወደ መጥፎነት፣ ከመጥፎነት ደግሞ ወደ መልካምነት። ስለዚህ ማመን ካለብሽ እመኝኝ። በትናንትናው ማንነቴ ስትጠራጠርኝ አትኑሪ። አሁን ግን በቅርቡ ሁሉም ነገር ወጥቶ ልጅችንን በእጃችን ትገባለች አላት ህይወት ተደሰተች ግን ምን አደረስከኝ ብላ በሌላው ቀን ጠይቀችው አንቺ አጭቅጭቅኝ በቃ እጭ ለአንቺ አንድ ነገር መንገር ይሄ ነው መከራው ደግሞ ዝም አትኝ በቃ እንደዚህ እያልሽ እቅድን አታበላሽብኝ ታናግር ያለውኝ በቃ አጭቅጭቅኝ ልጅሽን አምጥቼ እሰጥሻለሁ ከዚህ ውጭ ግን ሌላ ጭቅጭቅ አልፈልግም አላት ሂዊም እሽ በቃ ይቅርታ ለማንም አልተነፍስም አለች እንግዲህ ሳሚም በጨለማ ከሂዊ ልጅ ታገተችበት እየሄደ ነበር ሩት ደግሞ እየተከታተለችው ነበረ ሁለቱም እየተከታተሉ እየተከታተሉ እንዳለ ከሆነ ቦታ ሲደርስ ሳሚ ላጥ ብሎ አመለጣት ከዛም ብትዞር ወደዛ ብትሄድ ግራ ቀኛን ብታይ እሩት ልታገኙ አልቻለችም። እናም የሳሮን መጨረሻ ምንድን ነው? ሳሮን ወንጀሏ ተጋልጦ የእጇንና የህፃናቶችን እናትን ከልጅ ለአይታ ደም እንባ የምታስለቅሰው ወንጀሏ እጥፍ እንዲከፈላት እንፈልጋለን ማለት ነው። ስለዚህ ቻናሉን ሳብስክራይብ ያደረጋችሁ ፍትህ ለሂዊ እያላችሁም ኮሜንት አስተያየታችሁን ማስቀመጥ ትችላላችሁ። ሳብስክራይብ ማድረጋችሁን አትርሱ። ከቪዲዮ ጋር መልካም ቆይታ። አሰላሙ አሌይኩም ወራህመቱላሂ